እዚለመለው የእስልምና እምነት ተከታዮች በሙሉ በአንድ ሺህ አራት መጡ ራስ የኢድ አል ፈጥር በዓል በሰላም አደረሳችሁ እያለን እንግዲህ እናት አቅመ ደካሞች መረዳጃ ማህበር አባላቶቻችን በሙሉ ለሁላችን በነዚህ በዓል በሰላም አደረሳችሁ። ዛሬ የምንገኘው እንግዲህ እዚህ ሰሜን ጎንደር ዞን ላይ አንድ አቅም የሌላቸው ሙስሊም ወገኖቻችንን የኢድ በዓልን መሰረት አድርገን በማግደፍ ላይ እንገኛለን። እናት አቅመ ደካሞች መረዳጃ ማህበር ለጋሽ እህት ወንድሞቻችን በሙሉ ከዚህ በፊት እንደምታደርጉት ለመላው ማህበረሰብ በምትደርሱት አግባብ ዛሬም ይህን በዓል እያከበርን እንገኛለን። እንደሚታወቀው እንግዲህ ማህበራችን እናት አቅመ ደካሞች መረዳጃ ማህበር ዘር፣ ሃይማኖት፣ ቀለም፣ ጾታ፣ እድሜ አይለይም እና ሁሉንም የማህበረሰብ ክፍል በአንድ አቅም በማዳረስ የሚታወቅ ማህበር ነው። እንግዲህ እነዚህ ወገኖቻችን የኛው ወዳጆች የሚሆኑ እና ተቋሞች የሚሆኑ በእድሜ ትልልቆች አሉ፣ በአካል አካል ጉዳተኞች አሉ። ዛሬ እንግዲህ በትንሹም ቢሆን ይህንም በዓል መሰረት በዓሉን በጋራ አድርገን እያከበርን እንገኛለን። ማአድ በማጋራት ነው ዛሬ በዓሉን እያከበርን ያለ ነው። ይህንን በዓል በዚህ መንገድ ላደረጋችሁልን ወገኖቻችን በሙሉ ከልብ እናመሰግናለን። በኋላም መለሳለሁ። እናንተ ምርቃታችሁን ማካሄድ ትችላላችሁ ስራቸውንቀሳለ

በቅድሚያ በጣም ትልቅ ይቅርታ እንጠይቃለን ከዚህ ስማችሁን ከምጠቅሰው ውጭ ስማችሁን የማልጠራው በስንተት የማልፈው ካለ ከወዲሁ እየጠየኩኝ ለ2017 ዓመተ ምህረት ለቀጣይ የክርስቲያኖች የፋሲካ በዓል እና ለአሁን ደግሞ የሙስሊሙ ማህበረሰብ ኢድ አልፈጥር በዓል መሰረት አድርጋችሁ ገንዘብ የላካችሁ ሰዎች እንግዲህ የሙስሊም ማህበረሰቡ እዛ ጊዜ ብዙ እንትናቸው በሜትር ውስጥ ያዝማቸው ስለሚያስገቡት ግራ እንዳትጋቡ። ገብረስላሴ ስላሴ፣ ቤቲ፣ ትግስተሉ፣ ፍሬወይኒ ማርያም ወይም ጥሩዬ፣ ወለት ወሰንበት፣ አለም እናንተን እጅግ አድርገን እናመሰግናለን። ቀጣይም በክርስትና እምነት ተከታዮች የፋሲካ በዓል ስለሚቀጥል አሁንም ድጋፋቸው አይለየን። እኛ በዚህ ሀገር ውስጥ ያለን አስተባባሪ ኮሚቴዎች በደከመን ሰለችን ሳንን ለማገልገል ዝግጅቶች ነን። እያለን ላደረጋችሁልን ድጋፍ ከልብ እናመሰግናለን። በእነዚህ ወገኖቻችን ስም አባታችን አመሰግናለሁ። መረዳጃ ማህበር ለሁለተኛ ጊዜ ነው። አምና ያው ተሸዋን ጥር ላይ የተደረገ ዘንድሮ ደግሞ በእለቱ የተደረገበት ሁኔታ ነው ያለው። ይህም በማድረጋቸው ሳና መሰግና ይመላልሉ። እንደ ጀማ ከተማ ይሄ መረዳዳትና አውሮነት ከአባት ከአያት ከቅማቶቻችን የመጣ አውሮነት ስላለ ያም ባህላቸውን አሁን በማስቀጠል ደረጃ ላይ እያሉ ወገኖቻችን ወምን ፍልሚና ጤና እና ይስጥልን በሰላም በወጡበት ሀገር ሰርተው አግኝተው ለሀገራቸው አላህ ያብቃል። እዚህ አገሮች ያላችሁት እዚሁ ናችሁ፣ ያላችሁትን እያስተባበራችሁ ያላችሁ ግን አላህ ይጠብቃል። ሀገራችን ይሰላም። እኛ አሁን የምንፈልገው ኢትዮጵያውያን ወይም ደግሞ እኛ እንደ አማራ እንደ ድባይ እንደዚህ አይነቱን በጎ ነገር ባህላችንን የቆየውን ማስቀጸል። ከዛ ውጭ አሁን ያለው መናቆር አሁን ያለው አንዳንድ አላስፈላጊ በማህበራዊ ሚዲያ እና በሌላ ነገር የምንሰማቸው ነገሮች ለሀገራችንም ይሁን ለሕዝባችን ከሚጠቅም ነገር፣ ስለዚህ እንደዚህ አይነት በጎ አውያ ያላቸውን እንዲከተሉ ልብ አላህ እንዲሰጣቸው፣ የማህበራዊ ሚዲያ ነጥቦች እኛው ባልሆነ ነገር ከሚጠመዱ በበጎ ነገር ቢጠመዱ ጥሩ ይሆናል፣ የሚል ነገር አለ። እነዚህ ልጆች ደግሞ እዚህም ያላችሁት ውጭም ያሉት ሀሳባችሁ ሞልቶ ኑሯችሁ ተቃንቶ በሀገራቸው ላይ መጥተው ደግሞ እዚህ የበለጠ የአንድ ቀን ቀላል ነገር አይደለም። ግን አሁን እንደምናየው እዚህ ያለ ሰው በአቅሙ ቢሆን ሰርቶ መብላት የሚችል ሰው ግን፣ የስራ እድሉ ስላልተፈጠረ ይቻላል እና ወደፊት

በየአመቱ በየእለቱ በተለይ በዚህ እጾም ሰዓት ላይ ጊዜያችሁን ሰጥታችሁ ይህን ነገር ኃላፊነት ወስዳችሁ በእጾም ሰዓት ላይ ይህን ምግብ አዘጋጅታችሁ የሸጠታችሁ ይህን በማድረጋችሁ ደህና የሆነ ምላሻችሁን ፈቃድ ይስጣችሁ።

የመጣችው ፕሮሞቻችን ለማየት ነው የመጣ መባርከተማ ስለምና ጉዳይና ለመታዘብ ለማየት የስራችሁን ሁኔታም እጅግ ደስ የሚል ስለሆነ ነገር በአገር ውስጥም በአገር ውጭም ያለ የእናንተን ማህበር ተቀላቅሎ ይህን መልካም ስራ እንዲያጎለብት ስለምንፈልግ ለዛ ነው የመጣ ነውና እጅግ በጣም አድርገን ነው የምናመሰግን። ኑሩልን፣ አላህ ጀዛችሁን ይክፈለው። እናንተ የመክስትናመ ተከታዮች ደግሞ ዛሬ 21ን ቀን በኋላ ይመስለኛል በሰላም አደረሳችሁ። አብረን ደስታችን የሚካፈል ባያደግልን ሁሉም ከብሮ እንዲህ የሚያምርብን ኢትዮጵያውያን ምንም ከፋፍ ሊነጣ የሚሞክር በጣም በምር አይሳካላቸውም። እኛ ኢትዮጵያውያን ሃይማኖት ሳይበግረን የተጋመርብን የተሳሰረ ሰዎች ስለሆነ የሚያምርብን ይህ ይህ ቀርቶ ነው እስካሁን ስንባላ የነበረው። አሁን ደግሞ በአዲስ እንደዚህ የሆነ ጥሩ የሆነ መልካም ወንድሞቻችን አቋጠሩ እንደሰነዘራችሁ የተጀመረው ስራ ተስፋፍቶ ይቀጥል። እናንተ በተለይ ይህን ያስተባበራችሁት ነገኝ ነገሽ ላይ እጅግ በጣም እጅግ በጣም ደስታችሁ ወደ ሬዶም ዛሬቀን እንደው ሳልበላ ነው የጠገም ነው ሆነ። ምክንያቱም የእናንተ መልካም ስራ ስላየነ ነው። በሀገር ውስጥም በውጭም ያላችሁት ወንድሞቻችን አላህ ይጠብቃችሁ። አመሰግናለሁ። አሜን። እግዚአብሔር ያከብረን፣ እግዚአብሔር ያከብረን። የሙስሊም ወገኖቻችን እዚህ ድረስ መምጣት የማይችሉ በቤታቸው ያሉ ወገኖቻችን አሉ። እነሱ እንግዲህ በተቻለ መጣል በዚህ ለክ አዘጋጅተን ከወረዳዎቻቸው ለመላክ ማለት ነው። እንግዲህ ያለው ነገር ምን ይመስላል። እጅግ አድርገን እናመሰግናለን።